ክርስቲያኖች በደንብ ስሙኝ። ወንድ ነው የምታመልኩ ሲላችሁ አዎ በሏቸው። ፕሊዝ ኦኬ፣ አዎ በሏቸው። ምክንያቱም ቁጥቅ ስም ጥቀሱላቸው፣ ትንቢተ ኢሳይያስ ይዱና ጥቀሱላቸው። ትንቢተ ኢሳይያስ ምዕራፍ ዘጠኝ ቁጥር ስድስት ጠቁስላቸው ምን ይላል? ዲያቆን ያሬድን እንደሰማችሁት ወንድ ልጅ እናመልካለን ብሏል። ነገር ግን ባለፈ አኬ ፍጡር አናመልክም ብሏል በግልጽ አማርኛ ፍጡር ያለው ወንድ ልጅ የሆነውን ኢየሱስ ክርስቶስ ነው። ታዲያ እንዴት ብሎ ነው አንዱ ወንድ ልጅ አናመልክም፣ አንዱ ደግሞ ወንድ ልጅ እናመልካለን የሚለው? ለማንኛውም ኢየሱስን ፈጣሪ ለማድረግ እንደ መረጃ የሚያመጡት ኢሳይያስ 9፥6 ነው። ኢሳይያስ 9፥6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለ ተብሎ ይጠራል የሚለውን መዘው አምጥተው ኢየሱስን ፈጣሪ ለማድረግ ይሞክራሉ። ነገር ግን ኢሳያስ 9፥6 ላይ ያለው የሚያወራው ስለ አንድ እስራኤላዊ ንጉስ ነው። በእስራኤላውያን በአይሁዶች ዘንድ አንድ ንጉስ አምላክ ተብሎ ይጠራል። ልክ ዘጸአት ሰባት አንድ ላይ እግዚአብሔር ሙሴን አምላክ አድርጌሃለሁ እንዳለው ማለት ነው። ሙሴ ነቢይ ነው። ነቢይ ብሎ ማለት ከአምላክ ቃል የሚመጣለት ማለት ነው። ከአምላክ ቃል የሚመጣለትን ለህዝብ ይናገራል። በተጨማሪም ነቢይ ምንድን ነው? ንጉስ ነው። ንጉስ ብሎ ማለት ህዝብን የሚመራ በህዝብ ላይ ዳኛ የሆነ ማለት ነው። ስለዚህ በእስራኤላውያን በአይሁዶች ዘንድ እያንዳንዱ ንጉስ አምላክ አምላክ አምላክ ተብሎ ይጠራል። አምላክ አምላክ በአንድ ላይ አማልክት ይባላል። መጽሐፍ ቅዱስ ላይ አማልክት አማልክት ይላል። ያኔ ነገስታቶችን ፈራጆችን ሽማግሌዎችን ማለት ነው። አማልክት አማልክት ሲል ጣዖቶችን ይመስላቸዋል። ክርስቲያኖች ላ የጣዖት አመላኪዎች የሚገነቧቸው ጣዖቶቻቸው ብቻ ሳይሆኑ አማልክት አማልክት የተባሉት በህዝብ ላይ ሲፈርዱ የነበሩ በህዝብ ላይ የነገሱ ንጉሶች፣ ነገስታቶች አምላክ አምላክ አማልክት ተብለው ይጠራሉ። ለማንኛውም ኢሳይያስ ዘጠኝ ስድስት ላይ ወንድ ልጅም ተወልዶልናል፣ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ስለ ወንድ ልጅ ነው የሚወራው። ይህ ወንድ ልጅ ሲያድግ ሀያል ንጉስ ይሆናል ለማለት ተፈልጎ ነው ሀያል አምላክ የተባለው ማለት ነው። ይህንን ለመረዳት እዛው ኢሳይያስ ዘጠኝ ሰባት ላይ ምን ይላል? ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። አስባችሁታል? ስለዚህ ይህ አምላክ የተባለው ንጉስ፣ ይህ አምላክ የተባለው ወንድ ልጅ በዳዊት ዙፋን ላይ ነው እንግዲህ አለቃ ሆነው። እንግዲህ ለፈጣሪ ካመጣችሁት መረጃውን ሳያ 96ን ፈጣሪ በዳዊት ዙፋን ላይ ይቀመጣል ማለት ነው። አይ እንዴት ነው ፈጣሪ በዳዊት ዙፋን ላይ የሚቀመጠው? እንደውም የዳዊትን ዙፋን ፈጣሪ ነው የሰጠው ካላችሁ ኢሳይያስ 9:6 ላይ ያለው ሕፃን አድጎ በዳዊት ዙፋን ላይ ይቀመጣል ተብሏል። እንዲሁም ስለ ሰላሙ ፍጻሜ የለውም፣ የእግዚአብሔር ቅንአት ይህን ያደርጋል ይላል። እግዚአብሔር ይህንን ሕፃን ምን ያደርገዋል? በእስራኤላዊያሎች ላይ ንጉስ አምላክ ያደርገዋል ማለት ነው። እንግዲህ እግዚአብሔር በዳዊት በሰው በፍጡር በሆነ ዙፋን ላይ ይቀመጣል አያስኬድም። አንድ ንጉስ ብቻውን አምላክ እንደሚባል ዘጸአት ምዕራፍ ሰባት ቁጥር አንድ ላይ ይሄውላችሁ እግዚአብሔር ሙሴን አምላክ አድርጌሃለሁ ብሎታል። ያኔ ገዢ ዳኛ አድርጌሃለሁኝ ማለት ነው። ባለስልጣን ወይም የፕሬዚዳንት ጠቅላይ ሚኒስትር አድርግ ያለው እንደማለት ነው። ንጉስ አገረ ገዢ፣ ወይም ነብይ ወይም ዳኛ አምላክ፣ ብዙዎቹ አማልክት እንደሚባሉ ጳውሎስ ለቆሮንቶሶች በላከላቸው ደብዳቤ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ይላል። ስለዚህ ጳውሎስ ያስተምር ምን ብሎ አለ? በምድር ላይ ብዙ ጌቶች፣ ብዙ አማልክቶች አሉ ይላል። እነዚህ ምኖች ናቸው? ሰዎች ናቸው። ብዙ ፈራጆች፣ ብዙ ዳኞች፣ ብዙ ንጉሶች አሉ። የነዚህ ሁሉ የነገስታቶች ሁሉ አምላክ ደግሞ አብ ነው እያለ ነው። እግዚአብሔር ነው እያለ ነው። ኢየሱስ ደግሞ አብ አይደለም፣ እግዚአብሔር አይደለም። ንጉሶች፣ ዳኞች ወይም ሽማግሌዎች በተናጠል አምላክ በብዛት ደግሞ አማለክት እንደሚባሉ፣ ለምሳሌ ኢሳይያስ ምዕራፍ 36 ከላይ ጀምራችሁ ብታነቡት በደም ትረዳላችሁ። ለምሳሌ 18 ላይ ህዝቅያስም ይላል፣ እግዚአብሔር ያደነናል ብሎ እንዳያታልላችሁ ተጠንቀቁ። በውኑ የአህዛብ አማለክት አገሮቻቸውን ከአሶር ንጉስ እጅ አድናቸዋልን አድነዋቸዋልን ይላል የሀዛብ አማልክት ብሎ ማለት ጣዖት አምላኪ ንጉሶቻቸው፣ ዳኞቻቸው፣ አለቆቻቸው አገራቸውን አድነዋልን እያለ ነው። አማልክት ያለው እንግዲህ እነዚህ ጣዖቶቹን በእጅ የሚሰሩትን ጣዖት አይደሉም። መዝሙረ ዳዊት ምዕራፍ ሰማንያ ሁለት ላይ ከአንድ ጀምራችሁ ስታነቡት ራሱ ምዕራፉ የሚያወራው ቶፒኩ ርዕሱ ስለ ዳኞች ነው። ዳኞች አማልክት ተብሏል። ለምሳሌ አንቀጽ አንድ ላይ እግዚአብሔር በአማልክት ጉባኤ መካከል ተሰየመ ይላል በአማልክት ላይ ይፈርዳል። እንዲህ የሚላል ይላል። እዛው መዝሙረ ዳዊት ምዕራፍ 82 አንቀጽ 6 ላይ እኔም እናንተ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አልሁ። ነገር ግን እንደ ማንኛውም ሰው ትሞታላችሁ፣ እንደ ማንኛውም ገዥ ትወድቃላችሁ ይላል። ስለዚህ ገዦች፣ ዳኞች፣ ንጉሶች አንዱ አምላክ ሲባል በብዛት ደግሞ አንድ ላይ ሲሆኑ አማልክት ይባላሉ። ስለዚህ አማልክት የሚባሉት ንጉሶች ናቸው። ስለዚህ ኢሳይያስ 96 ላይ ያለው እንትን አምላክ የተባለው ንጉስ ነው ማለት ነው። አንድ ንጉስ ወይም አንድ ነቢይ አምላክ እንደሚባል በብዛት ደግሞ ነቢያቶቹ ወይም ንጉሶቹ አንድ ላይ አማልክት ተብለው እንደሚጠሩ ኢየሱስ ክርስቶስ በግልጽ ተናግሯል። የዮሐንስ ወንጌል ምዕራፍ 10 ከቁጥር 34 ጀምራችሁ ማንበብ ትችላላችሁ። 35 ላይ እንደዚህ ይላል፣ መጽሐፉ ሊሸር አይቻልምና እነዚያ የእግዚአብሔር ቃል ይመጣላቸውን አማልክት ካላችሁ፣ ይላል ኢየሱስ። ምን አለ? በአይሁድ በእስራኤላውያን ታሪክ የእግዚአብሔር ቃል የሚመጣላቸው ነብያቶችን አምላክ ትላላችሁ፣ እነ ሙሴን አምላክ ብላችኋል። እኔም የእግዚአብሔር ቃል ይመጣል እንደ ሌሎች እስራኤላውያን ነብያቶችና ነገስታቶች ተቀበሉኝ እያለ ነው የሚናገራቸው እሱ ማለት ነው። የሚገርመው ይህ ብቻም ሳይሆን ጳውሎስ መጽሐፍ ቅዱስ ላይ ለጢሞቴዎስ በላከለት ደብዳቤ ላይ የማመልከው እግዚአብሔር ብሏል ጳውሎስ። የማመልከው ወንድ ልጅ አላለም፣ የማመልከው ኢየሱስ አላለም፣ የማመልከው እግዚአብሔር ወልድ አላለም። የማመልከው እግዚአብሔር ብሏል ማ ጳውሎስ ኢየሱስ ደግሞ እግዚአብሔር እንዳልሆን ከአሁን በፊት አስተምሪያችሁ። መረጃ አላመጣችሁም። ስለዚህ ኢየሱስ አይመለክም። ኢየሱስ እግዚአብሔር አይደለም። በጣም የሚገርመው ነገር የያዕቆብ መልእክት ምዕራፍ አንድ ቁጥር ሀያ ሰባት ላይ አምልኮ ለእግዚአብሔር አብ ይላል። አስባችሁታል? ዲያቆን ያሬድ ምናለ ወንድ ልጅ እናመልካለን እያለ በመጽሐፍ ቅዱስ ላይ ይዋሻል። መጽሐፍ ቅዱስ ላይ አምልኮ ለማን የተባለው ለእግዚአብሔር አብ ነው እንጂ አምልኮ ለኢየሱስ፣ አምልኮ ለእግዚአብሔር ወልድ፣ አምልኮ ለወንድ ልጅ የሚል ነገር የለም።